ሰው አልተናገረ ማያር አንድ ሰው ሁሉም ይው ገብቶ እዛ ግሩፕ ላይ ይሄ ሁሉ ሰው እንግዲህ ቲክቶክ ላይ ያለ ነው። አስባችሁታል። ገብቶ ለማስጠንቆል እንጂ ሰውየውን አድራሻውን የሚፈልገው እንደዚህ ገብቶ ወጥቶ እንደኛ አላጋለጥም። ቴሌግራም ግሩፕ ጋይስ፣ ባላችሁበት ሀገር ላይ ተሰርቶ የምትፈልጉትን ታዘ ገንዘቡን እቃው ሲደርስላችሁ ገንዘቡን ታደርሳላችሁ ነው የሚለው ባላችሁበት ሀገር ይደርስላችኋል። መምጣት የማይጠበቅ የምትፈልጉትን ፍላጎታችሁን ደንስ ዘናል እኮ ደንስ ዘናል እያልኳችሁ እንደ እኔ አሞራ ስዕል ምናምን ከስማችሁ ጎን ያለ እንዳትመጡ። ኔ ቤት ቦልካለሁ አሻንጉሊት እንደዚህ አይነት ቅርጻቅርጽ ምናምን ያላችሁ እኔ ጋር እንዳትመጡ። ስም ብቻ ያለው ሰው ነው የምቀበለው። እናቴ ትሙት፣ እኔ በጣም ናዘብኩት። በጣም አሳፋሪ ቆሻሻ ናቸው ቆሻሻ። አርባ አንድ ሺህ ሰው መቶ ምናምን ሺህ ሰው ምን እየሰራችሁ ነው? እውነት እንደ ፌመስ የምትባሉት ይህንን ነገር ሳታዩ ቀርታችሁ ነው? በዚህ የመጣ ሀብት ምን ያደርግላቸዋል? ውሸት እኮ ነው። ደመን ቀርተ ላክ ልትባል ትችላለህ። ወይ ወሸላ፣ አንቺ ጋር አንጣ ይልሃል። ፓንቲሽን የነካካ ፓንትሽን ይልሻል። እድምጽሽ ላይ ከሌላ ደግሜ ይልሻለሁ። ይሄን ያክል ብር ላኪ። አሁን በቲክቶክ ልፈምሽ ነው። ገበያሽ፣ ቢዝነስሽ ሊሯሯጥ ነው እንዲ። ቆይ ቆይ ቆይ፣ እኔ አሁን በጣም እየተጠራጠርኩ ነው። እኔ ግን እኔ ላይ ይሰራል ብዬ ምናምን አባባ አካል ብልስ መጣ ራሱ ጠቅልያ ጎርሳ አለው አንተንም። በፌስ አንድ ነው ሰውየው። ይሄ መሪጌታ ሰፋና መሪጌታ ሻምበል አንድ ነው። እዛ ቅደም የላከው ይሄ የቆለጥ ምልክት እዛም አለ። ይሄ መቶ ሰባት ሺህ ያለበት ቦታ ይሄ የቆለጥ ምልክት ምናምን ያለው እዛ አለ። እዚህ ነው ፕሮፋይሉ፣ አይደለም ውስጥ ስትገባ መሪጌታ የባህል ህክምና ነው መጌታ ምናምን እኮ በፌስቡክም በምንም ተበትኗል። ደግሞ ሼር ያደረጉታል። ማን ነው ሰውየው? ሰውየው ግሩፑ ዝግ ነው። አሙሪ ምን እንደሚል ታውቃለህ? እሱ ብቻ ነው አድሚኑ። ሰው እንዴት ብሎ ሊገባ ቻለ? ይሄ ሁሉ ሰው ነው እኔ ጥያቄ። ከዛ ምን እንደሚል ታውቃለህ? እንዳለ ብልግና ነው። አንተ ሰውን የማጥፋትና ሰውን ዝቅ የማድረግ ነው። ይሄ የሚጎዳ ነገር ነው። ከዛ ማንም እሱ ብቻ ነው የሚጽፈው። ስደውልለት እኔም በቴክስት መለሰልኝ። ሪከርድ ላደረገው ነበር ስለናለበቴክስት አንተ በጣም እዛው በጣም ዘግናኝ ሲያየው በቴክስት ምን

እያሰራና የሚሰራ ተግባራዊ ሰው መሆኑን ስላወቁ እንጂ እንደሚሰራ ስላወቁ እንጂ እንዴት ይህ ሁሉ ሰው ሊቀመጥ ይችላል? እኮ የለም የሆነው እንዳለ። አብዛኛው የመዳም ሰቃሪ ንንን በመተት አንዷን እያስወጣቻቸው እንዳለ ስትገባ የለሽ ሻንጣዋን ከሚያዟ በፊት ልብሷን ትወስዳለች። ፓንቷ ምናምን እየወሰዱ ለሰውዬው እየሰጡት፣ ይህ ሁሉ ሰው ለካ ስራ የፈተው በመተት ነው። ወይኔ አብዛኛው በ ይሆን እነሱ ነው። ሌላ እኔ የምጠይቃቸው አሙሪ ከታች እየጻፋችሁ ነው፣ እስከ ዛሬ ካያችሁት ለምን አልተናገራችሁም? ጋ ኮፒሊንክ አርጉልኝ አንድ ጊዜ ዋርኒንግ ላይ ላይ ኮፒሊንክ አርጉል። አምስት ሺህ ኮፒሊንክ ይፈልጋሉ። የፈጠነ አንድ ሰው ሀያ ሀያ ጊዜ የፈጠነ እዚህ ላይ እኮ ይሄ ውሎ ሰው ካየ ለምን አልተናገረም ነው እኔ። አሙሪን ጥያቄ ይኩ እንጃ ምን ሊያደርጉ ገቡ ነው። ሲጀመር መናገሩን ተውና ምን ያደርግላቸው? እንደዚህ አይነት ነገር ውስጥ መናገሩ እኮ ሌላ ነው። ግን ምንድን ነው እዛ ቶሎ እንዳትረጭ በሚል የሆነ ጥቁር ነገር አስቀምጧል። እይ እኮ ጋር እዚህ ጋር። ከዛ ውስጥ ግን ወንድ አይታቸዋል ልጁ ወይስ ሴት ነው አብዛኛው አንተ ማንንም ማየት አትችልም፣ ማየት አትችልም። ግሩፕ ያለው የአንደኛው ይታያል ግን በጣም ትንሽ ሰዎች ናቸው የሚታዩት፣ አይታይም። መንበር እንዴት ነው? 41 ሺህ ሰው አለ ማየት አትችልም። አድሚን እሱ ብቻ ነው ይጽፋል። ስልክ ቁጥር አስቀምጦልሃል። በዛ ቴሌግራም ላይ ብቻ ነው ደውለህ የምታገኝ። ስለዚህ ፈልገው ነው ፈልገው ነው አስተስገብ ብሎ ነው የሚያስገባቸው ማለት ነው። ሪም ጎልድ አለች አንዱ ግሩፕ ላይ ሪም ጎልድ አለች ኖ አይደለም። እናቴም ግልጽ መሆን ስላለበት ነው። መቶ አምስት ሺህ የሚለው ላይ አሁን 3700 ኦንላይን አለ። ሪም ጎልድ እዛ ውስጥ አለች። ትንሽ ሜምበሮች ናቸው የሚታዩት፣ ሁሉም አይታይም። ሌላው ደግሞ የታው ጨራሽ ዲ ሪም ጎልድ ምን እየሰራች ነው? እዛ ውስጥ ነው ጥራት ሌላው እንዳለ ጋር ላክልኝ ላክልኝ፣ እናቴ ሰው የሚያሳየውን ላክልኝ። ያን ተያይዘን ነው የምንተላለቀው። እናቴ ላክልኝ ላክልኝ፣ ቶሎ በል። በጣም ትገረማለህ። ይሄ ሁሉም ሜምበር ይታያል። ግን ስማ አንተ፣ ይሄ ደግሞ ይኸው ሙሉ ጌታ መሪ ጌታ ሻምበል የባህል ሕክምና ይላል። አሁን ላክልኝ አንድ ሺህ መቶ መቶ ምናምን ሺህ ነው ቅድም የላኩለት መቶ ሰባ አንድ ሺህ ሰው ነው የሚለው መቶ ሰባ አንድ ሺህ አስቡ ወደ አራት ሺህ ሰው ኦንላይን አለ መቶ ሀምሳ አንድ ሺህ ሰው አለ ሶስት ሺህ ሁለት መቶ አርባ ሁለት ሰው ኦንላይን አለ ጉድ እኮ ነው አይ ሪም ጎልድ የሚለው በእርግጠኝነት በስማ ተከብቶ ነው የሚሆነው ጆ እንግዲህ እናያለን እንጂ አሙዬ እናያለን ሪምጎልድ ቴሌግራም በስም መክፈት ትችላለህ። በእርግጠኝነት ይኸውልህ ሪምጎልድ እዛ ላይ ካለች በእርግጠኝነት መሲ ብርጅስቶንን አታጣትም። መሲ ያኔ መሲ የለችበት መሲ ልክ የላት ድንግጣ እሷ እራሱ እንደ ሪምጎልድ ልትኖር አትችልም። እንደ አንተ ወይ እኔ ግን ማን ነግሮ ሆኖ ለአንተ እኔ ይኸውልህ፣ ምን ተነሳ መሰለህ፣ አቢባ ቤት ላይ ጠንቋይ ተብሎ የኛ አካባቢ ተሰደበ። አደራጅ ተደራጅቶ የመጣ ነገር ነው። በዚህ ንግግር ላይ የሆነ ሰው ቴክስት አረገል። ይሄንን ግሩፕ ሰርች አርግና ጆይን ብለህ የሚደረገውን ጉድ ያለኝ አርባ ምናምን ሺህ ሰው አለ ሲለኝ ውሸት አልኩኝ። ግባና እኔን ተወቅሰኛል። ጆይን ብዬ ስገባ ከአንዳንድ የመጣልኝ ምኑ እንደ ታውቃለህ? መጀመሪያ ላይ ስገባ እንዴት እንድድንግጥኩኝ እንትን ሳንቲም ድንጋጥ ስለ ሰውን አየሁትና፣ አርባ አንድ ሺህ ሰው አለ። አርባ ሺህ ዘጠኝ መቶ አርባ ሶስት ሰው አለ። መጽሐፍ አትችልም። የገባውን ሰው ማየት አትችልም። ከዛ ሳንቲሙ በሆነ ብረት ነገር እንጨትም ነገር ይመስላል፣ ስፉም ላይ እየቀለጠ እንትን እየተሞቀ ነው። የተያያዘ ሳንቲም፣ የተበየደ ሳንቲም ነው። የሰው ደም የሰው ደም አጠጥቶ ሎሚውን ቆርጦት የጥርስ ቡሮሽ ጸጉር ያለው የጸጉር ማስያዣ፣ የዶሮ አንገት፣ የተቆረጠ የዶሮ አንገት። ወላሂ ወላሂ፣ እኔ ልክ እንዳለው የተቆረጠ የዶሮ አንገት፣ ጥርስ ብሩሽ፣ ሳንቲም ከኪስ ወዛዋዝ ነገር ማለት ነው መስፈርታችሁ ሆንላይን ማድንዘስ እንችላለን፣ በድምጽ መስራት እንችላለን። ሺህ ሰው ይሄኛው ራስ ይላከል 100 ምናምን ሺህ ሰው አለ። 155000 ሰው አለ። አንተ ማንንም ቆሻሾች። እንደዚህ ተሰብስባችሁ ለማስጠንቆል ምንድነው? አርባ አንድ ሺህ ሰው ወይም ኬንያዊ ነህ አትሉ እንዳለ ኢትዮጵያዊ ነህ። በአጠቃላይ በአማርኛ ነው የሚጽፈው ሰውዬው፣ ሌባ ሁሉ ይህ ልብስ መሸጥ ምናምን የተለያየ ነገር። ሁለተኛው ደግሞ መቶ ሀምሳ አንድ ሺህ ሰው አለ ነው ነው። ማለት የሰውን ተከታይ የሕዝብ ፍቅር እንዲኖርህ በኦንላይን ማድረግ እንችላል ይላል

ማየውት 160 ሺህ ሰው ያው ነው አየሁት። ይሄ ሁሉ ሰው ሳታውቅ ቀርታችሁ ነው ወይስ ከዛሬ እያስጠነቆላችሁ ምን ልሰሩ ገባሁን? አንተ ካወራህ በኋላ ራሱ ሰውየው ለመ ሺህ ይገባል። በቃ ሰውየው እየሄዱ ምር እየተወተፉ፣ አሁንማ ተጋለጠ። ስለዚህ እዚህ ላይ ሲወራበት እኮ አድራሻው ተፈልጎ መያዝ ነው። ይሄንን ሰውዬ ስልክ ቁጥር አለው ያለ ስም ይወጣል። ሰማ ሀቢባ ቤት አንዷ ፍቅር ዲዛይን ላይ አሰርቼበታሉ አለች። ፍቅር ዲዛይን ደግሞ አንዷ ላይ አሰርቻሉ። ለካ እዛ ላይ የተደረገው ነገር ሙሉ አማራ ክልል ላይ ሄደው እንዲያስጠነቆሉና እንዴዛ አድርገው ተደራጅተው መጥተው ነው። እንዴዛ ድራማ ነው እነሱ ራሳቸውን ገበያቸውን ለማፈመስ፣ እኛ እና ያሰደቡት አማራ ነኝ፣ ከዚህ አካባቢ ነው የመጣሁት እያሉ፣ በዛ የተነሳ ነው ይሄ ግሩፕን እየተላከለ ምድረ ልጋጋ አላህ ይህን አላቸው። ሌላ ምን ይባላል? እዚህ ሽርክ ውስጥ እየገቡ ኦንላይን ቢዝነስ ለመስራት ይላል እኮ የአራድ ልጅ ዝም ብለህ ልትደማመጣለት፣ አለ እና አካውንቱን ይልክላታል። አንዷ በቃ የእንትና እንትን አለኝ ይልክላ አለው። አርባ ሺ ሀምሳ ሺ ይላታል። ስንት ሺ ነው ያለ? ለአንተ እኔን አላለኝም። ምን ሰባ አምስት ሺ ማንን ያለው? ሰባ አምስት ሺ የግሩፑን እንትን እየላኩልህ እየተነገረህ እኮ ያለው አርባ አንድ ሺ ሰው ቁጭ ብሏል። በቃ ቁጥር አስቀምጦልሃል። ትደውላለህ ምን አባህ እስከ ዛሬ ይሄን ሁሉ ነገር መቶ ሰባ አምስት ሺህ ሰው ተቀምጦ ምን እየሰራችሁ ነው? አንዱም የተናገረ የለም እስካሁን፣ አንድ ትንፍሽ ያለ ሰው፣ ገብተው ደውሎ ማሰራት እንጂ አንድ የተነፈሰ ሰው። ሌባ ሁሉ ማስጠንቋይ ነው ማለት ነው። ሰው ሁሉም ለሚፈልገው አላማ ነው የገባው ማለት ነው። ፈርተው ነው፣ ጆከርን አላገኙትም እንጂ ሊያስፈሱት ነበር። አራኔ የታባት ነ ጆ ጸጉር ወይ ስትሄድ ጸጉርን በኪስ ይዘህ ራስህ በፌስታል ይዘቀር እንዲ ሰው በዚህ ደረጃ ክፋት ኖ ግን እንትኑን ማስፈረስ እኮ ነው። አሁን ይህንን ማስፈረስ ወይ ባለበት ቦታ ላይ እንትን እንዲባል ማድረግ ነው። አበሻ ደረቅ አይደለም ስለመላለ በለኝ ይጨምራል አይነት የቆሸሸ ግን እንደዚ አይነት ተግባር የምትሰሩ ሰው በጣም ታሳፍራላችሁ፣ በጣም ታሳፍራላችሁ። በጣም የዘቀጣ